ቤተሰቦች እንዴት ናቸው? የተለያዩ መረጃዎችን ይዘን ወደ እናንተ መትናል። አብራችኝ ነው ዝርዝር መረጃዎችን አንድ በአንድ እነግራችኋለን። የምትከታተሉን ተከታታዮቻችን በብዛት ሰብስክራይብ እንድታደርጉን እንጠይቃለን። አብዛኞቻችሁ እየተከታተላችሁን፣ ግን ሳታደርጉን የምታልፉ በትትና እንጠይቃለን። ዝርዝር መረጃዎችን ደግሞ አንድ ባንድ እንንገራቸው። ሁሉም ነገር እንግዲህ የሚቀረጥበት አዲሱን አሰራር እነግራችኋለን። ከቀናት በፊት ዋዜማ ደንቦች እየወጡ ነው። ተዘጋጅቶ ማይቻለው ማለት የሚታወቅ ነው። ነገር ግን ሌሎችም ከበይነመረብ ውጭ የሆኑ ቀረጦች እንደሚጨመሩ እንደዚሁ ሰምተናል። እነዚህ እንግዲህ ዩቲዩበሮች፣ ቲክቶከሮች፣ ሙዚቃ ፖድካስት፣ ሌሎችንም ተጨማሪ እሴት ታክስ እንዲገባባቸው የሚያስደረግ ነው። ይህ እንግዲህ ታክስ ኢትዮጵያ ውስጥ የተለያዩ አገልግሎት የሚሰጡ ተቋማት ላይ ሲደረግ ሲተገበር መቋዊቱ የሚታወቅ ነው። አሁን ላይ እንግዲህ በኦንላይን በበይነመረብ ስራዎች ላይ የተሰማሩ ፌስቡክ እንዲሁም ሙዚቃ ፖድካስት ከዛ ውጭ ያሉም መንግስት፣ እንግዲህ እያጣራ ለኢትዮጵያ እንደዚሁ ገበያ ኢኮኖሚ አስተዋጽኦ ያደርጋሉ ላይ ያሰባቸውን እንደሚያስገባ በአዲሱ ደንብ ላይ ተረጋግጠዋል። በቀጣይ እንግዲህ ገቢ የሚያስገኙ ስራዎች በተለይ ደግሞ ኢትዮጵያ ውስጥ የሚሰሩ ስራዎች ሆነው ታክስ የሌለባቸው እንደማይኖሩ በዚህ ደንብ እንግዲህ ያሳያል ማለት ነው። ይህም መንግስት የተለያዩ እርምጃዎችን ይወስዳል በገቢው እድገት ለማምጣት ካቀደበት ዋነኛው መንገድ እነዚህ እንደሚካተቱ ነው እንግዲህ ለማወቅ የቻልነው ነው። በይበልጥ ደግሞ ከውጭ የሚመጡ እርዳታዎች በተለያዩ ምክንያቶች መቋረጣቸው መንግስት አገር ቤት ያለውን አማራጭ እንዲያይ እያስገደደ መሆኑን የተለያዩ ሚዲያዎች ሲዘግቡ መቆየታቸውም የሚታወቅ ነው። በቀጣይ ከዚህ ጋር ተያይዞ ያሉ መረጃዎች ይነግራቸኋለን። አሁን ላይ ከመኪና ጋር ተያይዞ ከመንገድ ጋር ተያይዞ አሳሳቢ ደረጃ ላይ ደርሷል ያንንም እያለፈ ነው የተባለ ያለው በዚህ ሳምንት ብቻ አምስት የከባድ መኪና አሽከርካሪዎች መታገራቸው ተገልጿል። የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር ከዋና ዋና የመንገድ ተቋማት ጋር በመተባበር በከባድ መኪና አሽከርካሪዎች ላይ እየደረሰ ያለውን የደህንነት ችግር ለመፍታት እየሰራው ነው ሲል ገልጿል። በአሽከርካሪዎች ላይ የሚደርሰውን እንግልትና ህገወጥ የፍተሻ ኬላዎችን መስፋፋትን በመሳሰሉ ጉዳዮች ዙሪያ ማህበሩ ከመከላከያ ሚኒስቴር፣ ከትራንስፖርትና ሎጂስቲክ ሚኒስቴር፣ ከኦሮሚያ ፖሊስና ከፌዴራል ፖሊስ ጋር እየተወያየ መሆኑን የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ ለአህዱ ገልጿል። ስራ አስኪያጁ አሽከርካሪዎች ያለአግባብ ክፍያ መጠየቅና ማሰባሰብ ትልቅ ችግር መሆኑን እንደዚሁ የገለጹ ሲሆን በአንዳንድ አካባቢዎች ከመንግስት እውቅና ውጭ ክፍያ እየተሰበሰበ ነው። አሽከርካሪዎች የክፍያውን ምክንያት ሲጠይቁ አካላዊ ጥቃት ይደርስባቸዋል ተብሏል። በተጨማሪ አንዳንድ ወረዳዎች ላይ ከክልሉ መንግስት ፈቃድ ውጭ በዚሁ ተግባር እየተሰማሩ የህግ አካላት እንዳሉም ስራ አስኪያጁ ገልጿል። በዚህ ሳምንት ብቻ አምስት አሽከርካሪዎች ታግተዋል። መንግስት ይህን መሰል አፈና ለመግታት ከህግ አስከባሪ አካላት ጋር በመተባበር እየሰራ ነው ሲሉ አቶ ሰልሞን ገልጿል። ሌላው ደግሞ በኢትዮ ቴሌኮምና እንዲሁም በሳፋሪኮም መካከል ያለው ፍክክር እየተጧጧፈ ነው። ኢትዮ ቴሌኮም ከዚህ በፊት እንግዲህ ቴሌቲቪ የሚል አዲስ አሰራር ይዞ መምጣት የሚታወቅ ነው። ሳፋሪኮም የተለያዩ ክፍያዎችን በተመለከተ በቅናሽ እየሰራ ነው ሲል ኢትዮ ቴሌኮምን እንዳልሰራ አድርጎኛል ሲል መውቀሱ የሚታወቅ ነው። አሁን ላይ ደግሞ ኢትዮ ቴሌኮም በአፍሪካ ግዙፉን የመዝናኛ አገልግሎት አቅራቢ ዲኤስቲቪን ለደንበኞች በእጅ ስልክ በሞባይል አቀረበ። ዛሬ በአፍሪካ ግዙፉ የኢትዮ ቴሌኮም ኩባንያ ኢትዮ ቴሌኮምና ቀዳሚው የኢንተርቴንመንት ኩባንያ መልቲ ቾይዝ አፍሪካ ሆልዲንግስ የዲኤስ ቲቪ አገልግሎት ስምሪትን በተመለከተ እንግዲህ ሲስተም ጥቅሎችን ይፋ አድርጓል። ሁለቱ ግዙፍ ኩባንያዎች ዛሬ የመዝናኛውን ዓለም በሀገርኛ ዋስቶ ለማዘመን የሚያስችል የአጋርነት አገልግሎት ጀምሯል። ስምምነቱ ደንበኞች ዘመናዊ የፋይበር ብሮድባንድ ኢንተርኔት ሞባይል ዳታ ጥቅል አማካኝነት የተለያዩ የዲኤስቲቪ ኢትዮጵያ የመዝናኛ ቻናሎችን በጥቅል እንግዲህ ፓኬጅ አማራጭ እንዲያገኙ የሚያስችለውም ተብሏል አገልግሎቱ የተለያዩ ወራዊ የሞባይል ዳታ ጥቅል አማራጮችን የያዘ ሲሆን የዲኤስቲቪ ጎጆ ቤተሰብ ሜዳ ሜዳ ፕላስ እና ፕሪሚየም ሀገርኛ ጥቅሎችን ጨምሮ የሀገር ውጭ ቻናሎችን እስከ 35 በመቶ ቅናሽ የተደረገባቸውን ጥቅሎች በቀላሉ በቴሌብር ና በኢትዮ ገበታ ስታር 99 ሃሽ ገዝቶ ማግኘት ይቻላልም ተብሏል ለደንበኞች የፋይበር መስመር ተከትሎ ኢትዮ ቴሌኮም ከመልቲ ቾይዝ ኢትዮጵያ ጋር የዲስ ቲቪ ቻናሎችን ከብሮድባንድ ኢንተርኔትና ሞባይል ጥቅል ጋር እንደዚሁ ለማቅረብ የሚያስችል አገልግሎት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬ ህይወት ታምሩ እና የመልቲ ቾይዝ ኢትዮጵያ ዋና ዳይሬክተር ገሊላ ገብረ ሚካኤል በይፋ አስጀምሯል። ደንበኞች በፋይበር ብሮድባንድ ኢንተርኔት አማካኝነት እስከ 26 ነጥብ 5 በመቶ ቅናሽ የተደረገባቸውን ጥቅሎች በሽያጭ ማዕከሎች በመግዛት በፈለጉበት ቦታ ሆነው የመዝናኛ ፕሮግራሞችን መከታተል ይችላሉም ተብሏል። በተያያዘው እንግዲህ ኢትዮ ቴሌኮም በአንድ አመት ባልበለጠ ጊዜ ውስጥ ሙሉ ለሙሉ አዲስ አበባን የፋይበር መስመር አመት ፍላታለሁ ብሏል። ኩባንያው ለዘመናት ሲያገለግል የነበረውን የኮፐር አገልግሎት ወደ ፋይበር እየቀየር መሆኑንም ገልጿል። ከአንድ መቶ ዓመታት በላይ አገልግሎት ይሰጥ የነበረውን የደንበኞች የኮፐር ቴሌኮም መስመር ከኮፐር ወደ ፋይበር የሚቀይረው የድምፅና የዳታ ጥራትን ከፍ ለማድረግ እና ደንበኞችን ፍላጎታቸውን ከፍ ለማድረግ ነውም ተብሏል። ይህ መሆኑ ኢንቨስትመንትን ለመሳብና እድገትን ከፍ ለማድረግ የሚያግዝ እንዲሁም ዲጂታል ኢትዮጵያን እውን ለማድረግ የሚያገለግል መሆኑን ኩባንያው ተናግሯል። በዘንድሮ በጀት አመት 100 ሺህ ደንበኞችን የፋይበር መስመር ለማቀፋስ በቀዱ በቅዱ እየሰራ መሆኑን ገልጿል። ከዚህ ባለፈም የአዲስ አበባ ሁሉም ወረዳዎች ፕራይቬት ፕሪሚየም የፋይበር አገልግሎት ተሰጥቷቸዋለም ተብሏል። ኩባንያው ፕሪሚየም ዋይፋይ ለደንበኛ በማቅረብ አገልግሎት እየሰጠ መሆኑን አስረድቷል። ይህም በመሆኑ ደንበኛው ከጥገና ጋር በተገናኘ አድካሚውን ስራ ያስቀርለታለን ብሏል። ቤት በማከራየት ገቢ የሚያገኝ የትኛውም ግለሰብ በታክስ ከፋይነት መመዝገብ እንዳለበት የገቢዎች ሚኒስቴር አስታውቋል። አከራዮች ከኪራይ ከሚያገኙት ገቢ ግብር መክፈል እንደሚጠበቅባቸው ነው ሚኒስቴሩ ያስታወቀው ለዚህ ደግሞ አከራዮች መመዝገብ እንዳለባቸውና ማሟላት ያለባቸው ቅድመ ሁኔታዎች መኖራቸውን የገቢዎች ሚኒስቴር ገልጸዋል። በታክስ ከፋይነት ለመመዝገብ በባለስልጣኑ የተዘጋጀውን ቅጽ ሞልቶ ማቅረብና የማንነት አካላዊ መረጃ መስጠት ያስፈልጋል ተብሏል። በተጨማሪም የግለሰቡ የታደሰ የነዋሪነት መታወቂያ ወይም የግለሰቡን የግል መረጃ የያዘ ወቅታዊ የኢትዮጵያ ወይም የሌላ ሀገር ፓስፖርት ወይም የግለሰቡን የግል መረጃ የያዘ ጉርድ ፎቶግራፍ የተለጠፈበት ወቅት ተመሳሳዊ የኢትዮጵያ ወይም የሌላ ሀገር የታደሰ መንጃ ፈቃድ ማቅረብም አስፈላጊ መሆኑ ተጠቅሷል። አመልካቹ ወይም ታክስ ከፋዩ ከስድስት ወር ወዲህ የተነሳው ጉርድ ፎቶግራፍ መቅረብ እንዳለበትና አመልካቹ ለአካለ መጠን ያልደረሰ ግለሰብ ሞግዜት ከሆነ ደግሞ ይህንን የሚያረጋግጥ ከፍርድ ቤት የተሰጠ ማስረጃ ማቅረብ ይኖርበታል ተብሏል። ከላይ የተዘረዘሩ ማስረጃዎችን ማቅረብ እንደተጠበቀ ሆኖ ቤት በማከራየት ገቢ የሚያገኝ ግለሰብ የቤቱ ባለቤት ከሆነ የቤቱን ካርታ ወይም የተከራይ አከራይ ከሆነ ደግሞ ቤቱን የተከራየበትን ውል ማቅረብ ይኖርበታል ሲል ሚኒስቴር መስሪያ ቤቱ አስታውቋል። በሌላ በኩል ደግሞ የባንክ አካውንት አንድ ላይ ሊሆን ነው ተብሏል። በዚህም መሰረት በበርካታ የባንክ ሂሳቦች ተበታትነው የሚገኙ የመንግስት ገንዘቦችን ወደ አንድ ቋት ይሰበስባል የተባለው የትሬጀሪ ነጠላ አካውንት ስርዓት መተግበር መጀመሩ ተገልጿል። መንግስት ጠንካራና በአግባቡ የተደራጀ የፋይናንስ ስርዓት በመዘርጋት ከታክስና ታክስ ካልሆኑ ከእርዳታ፣ ከብድርና ከሌሎች ምንጮች የሚሰበሰብ ወደ አንድ ቋት የሚሰበስበው ትሬዥሪ ሲንግል አካውንት በትግበራ ላይ መሆኑ ተገልጿል። ይህ የአሰራር ስርዓት በበርካታ የባንክ ሂሳቦች ተበታትነው የሚገኙ የመንግስት ገንዘቦችን ወደ አንድ ቋት የሚያመጣ መሆኑም ታውቋል። በገንዘብ ሚኒስቴር የትሬዥሪ እና የመንግስት ሂሳብ መምሪያ ኃላፊ ነጠር ወንዶሰን በተበታተነ የሂሳብ አያያዝ የሚከሰቱ ችግሮችን በማቃለል ዘመናዊ የመንግስት ጥሬ ገንዘብ አያያዝ አስተዳደር እንዲኖር አሰራሩ የሚያስችለው ብለዋል። በሌላ በኩል ማስተር ካርድ በኢትዮጵያ አገልግሎት መስ መስጠት ጀምረዋል። ይህም ለበርካታ ዓመታት ብዙዎች ሲጠይቁት የነበረውን አንገብጋቢ የዓለም አቀፍ ክፍያ ጉዳይን የሚፈታ ነው ተብሏል። የኢትዮጵያ ንግድ ባንክ ዓለም አቀፍ የፕላስቲክና ቨርቹዋል የቅድመ ክፍያ ማስተር ካርድን ይፋ አድርጓል። ባንኩ ከዓለም አቀፉ የክፍያ ተቋም ማስተር ካርድ ጋር በመተባበር የማስተር ካርድ ቅድመ ክፍያ ስርዓትን አስጀምረዋል። የካርድ ክፍያ ስርዓትን አንድ ደረጃ ከፍ ያደርጋል የተባለለት ቨርቹዋል ማስተር ካርድ በኦንላይን መጠቀም የሚያስችለው ተብለዋል። የኢትዮጵያ ንግድ ባንክ ማስተር ካርድ ጋር በመተባበር ደህንነቱ የተጠበቀና ምቹ የዓለም አቀፍ ዲጂታል ክፍያዎችን በቨርቹዋል ካርዶች ለመጠቀም የሚያስችል መሆኑ ተገልጿል። የኢትዮጵያ ንግድ ባንክ ከማስተር ካርድ ጋር በጋራ በመሆን ሲሰራ የነበረውን ቨርቹዋል ቴክኖሎጂ ካርድ ወደ ስራ ማስገባቱን ይፋ ያደረገ ሲሆን በሞባይል ባንኪንግ ቨርቹዋል ካርዱን ማግኘት እንደሚቻልም ተገልጿል። ባንኩ ከማስተር መኖሪያ ቤት ጋር በተያያዘ አዲስ አዋጅ ሊወጣ መሆኑን አውቀናል። በዚህ አዋጅ መሰረት የትኛውም የቤት ባለቤት አካባቢውን የማጽዳት ኃላፊነት እንደሚጣል እንደሚያድበትን ታውቀዋል። ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች ላይ ደግሞ እስከ 50 ሜትር የማጽዳት ኃላፊነት የሚጥለው ረቂቅ አዋጅ ውይይት እየተደረገበት መሆኑ ታውቀዋል። በህዝብ ተወካዮች ምክር ቤት የውሃ የመስኖና ቆላማ አካባቢዎች ልማት ጉዳዮች ቋሚ ኮሚቴ ከመንግስትና የግል ዘርፍ ባለድርሻ አካላት ጋር በደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ላይ ውይይት በማድረግ ላይ ይገኛል። ረቂቅ አዋጁ ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች ላይ ደግሞ እስከ ሜትር የማጽዳት ኃላፊነት እንደሚጥልና አንድ ጊዜ ጥቅም ላይ ውለው የሚጣሉ የፕላስቲክ ከረጢቶችን እንደሚከላከል ተገልጿል። የኢትዮጵያ አየር መንገድ በኤሌክትሪክ የሚሰሩ አውሮፕላኖችን ሊጠቀም መሆኑን አስታውቀዋል። የኢትዮጵያ አየር መንገድ በኤሌክትሪክ የሚሰሩ አውሮፕላኖችን አገልግሎት ላይ ሊያውል መሆኑን ያስታወቀው የኢትዮጵያ አየር መንገድና አርቸር አቪዬሽን በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋል የሚያስችል የጋራ ስምምነት ተፈራርመዋል። ስምምነቱ ዘመኑ የደረሰ የደረሰበትን የአየር ትራንስፖርት አገልግሎት መስጠት ከማስቻሉም በላይ ለአየር ንብረት መጠበቅ የራሱ አስተዋጽኦ እንደሚያበረክት ከአየር መንገዱ የተገኘው መረጃ ያመለክታል። በሌላ መረጃ ደግሞ ከ343 ቢሊዮን ብር በላይ በዲጂታል የገንዘብ ማስተላለፊያ ዘዴ መዘዋወሩ ታውቋል። ባለፉት ሰባት ወራት ውስጥ ከ343 ቢሊዮን ብር በላይ በዲጂታል የገንዘብ ማስተላለፊያ ዘዴ መዘዋወሩ ተገልጸዋል። በገንዘብ ሚኒስቴር የትሬጀሪ እና የመንግስት ሂሳብ መምሪያ ኃላፊ ነጠር ወንዶሰን የገንዘብ ሚኒስቴር ወጪ ወጪን ለመቀነስ ለቅልጥፍናና ለግልጸኝነት ይረዳ ዘንድ የመንግስት ተቋማት የክፍያ ስርዓት ማዘመን በሚቻልበት ደረጃ እየተሰራ መሆኑን ገልጸዋል። መንግስት በብርቱ እየሰራበት ካሉ ተግባራት መካከል አንዱ የዲጂታል ስርዓት ነው ያሉት ኃላፊዋ ይህም በርከት ያሉ ጥቅሞች እንዳሉት አስረድተዋል። ቢዝነስ እና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።